ሰላም ሰላም፣ ዮሱፍ ነኝ። እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ፣ አልሀምዱሊላ አሁን የማሳያችሁ ደግሞ ጅብሰም ኮርኒስ እየሰራ ነው፣ ቃጭር ኬምሴ አካባቢ ላይ ጅብሰም ኮርኒስ። ባለፈ ያሳየኋችሁ ቤት ሶስቱን ክላስ ጨርሼ እዚህ ሁለተኛው ክላስ ላይ ገብቻለሁ። እንደምታዩት ቀለም የተቀባ ቤት ነው በጣም የተጎዳ ነው ይሄ ቤት። ባለፈው ማየታችሁት አልፈቅፍቄ ይህን እንግዲህ እንደምታዩት አሁን በጣም ጥሩ አሪፍ ነው የሚመስለው። እንደምታዩት ግድግዳው ምንም የተጎዳ አይመስልም። ነገር ግን ሲፋቅ፣ ይሄ ሲነሳ፣ በጣም በቃ እንጨቱን ከስር ምስጥ በልቶት እንዲሁም ደግሞ በስብሶ ነው የምናገኘው። እንሻላ እኛ እንኳን በስነስርዓት ነው እየሰራ ነው ያለ። ነው አሳያችኋለሁ። ልክ እንደምታዩት ያኛው ክላስ በእንደዚህ አይነት አድርገን ፋረ ቤት እንደዚህ የተጎዳ ቤት እንደዚህ ያምራሉ እስከሚያስብል ድረስ አድርገን ሰርተነዋል ማለት ነው። እዚህ ጋር ላይ እንግዲህ በተጨማሪ አንድ ነገር የምጨምርላችሁ ቀለም ተቀብቶ ቤቴን ጂፕሰም ማሳመርና ማስዋባችንን ብላችሁ ለምትጨነቁ እህት ወንድሞች፣ ይኸውላችሁ እንግዲህ ይ ቀለም የተቀባ ቤት ነው። ይህን እንግዲህ እንዴት እንደሚያምር መጨረሻ ላይ አሳያችኋለሁኝ። ይህ የምታዩት ሲቆረቆር የምትመለከቱት አሁን ይህንን ግድግዳውን ልንነድለው ነው። ይሄንን የምንነድለው ለመተላችሁ ማብሪያት ገመድ አሁን ይዘረጋእና ሌላ ጊዜ ማብሪያት ቢበላሽ ለመግባት ለማለፍ፣ ክላስ ከክላስ ለመተላለፍ እንዲረዳ ነው ማለት ነው። ያ ማለት እንግዲህ እንደምታዩት ሙሉ ወጥ የሆነ ግድግዳ ነው። እንደዚህ ሙሉ ዝግ የሆነ ነው። አምስቱም ክላስ እንደዚህ ዝግ የሆነ ነው። እንግዲህ ይህን ስናደርግ አራቱም ክላስ ዝግ ስለሆነ የዚህን ክላስ ክፍተት አውጥተን ሁሉም ቦታ ላይ መግቢያ መውጫ ከምናደርግ በጅብሰም ሙሉ ወጥኖ ልሙጥ ሆኖ እንዲደረግልን መጨረሻ አንድ ክላስ ላይ ብቻ መግቢያና መውጫ ማብሪያ ሲበላሽ በኋላ ላይ ገብተን ለማስተካከል እንዲመቸን በአንዱ ክላስ ከገባን ሁሉም ክላስ መተላለፍ እንችላለን ማለት ነው። ልክ በዚህ እንግዲህ የምታየው ክፍተት ሰው ያስገባል። በዚህ እየገባ ከዚህ ገብቶ እዛኛው አምስተኛ ክላስ ድረስ ይተላለፋል ማለት ነው። ያ ማለት ምንድን ነው? ቤታችንን የጅብሰሙን ውበት አይጠፋብንም ማለት ነው። እንደዚህ አድርገን ስንሰራ የቤታችንን ውበት አይጠፋም። እንደገናም ደግሞ በየቦታው መግቢያ መውጫ አይኖርም። ሲቀጥል ደግሞ አሁን እንግዲህ ሳሎን ላይ ቢበላሽብን አሁን ለምሳሌ የሳሎን ላይ ማብሪያት ለማስተካከል ብንፈልግ መጅስ ሊኖር ይችላል። ቤት ምንጣፍ ሊኖር ይችላል። መሰላል ይዘን ስንገባ መሰላሉ ሌላ ብዙ ነገር ሊያቆሽብን ይችላል ማለት ነው። ሳሎን ገብተን ሚንታ ቤት ገብተን እንደሁም በየክላሱ ስንገባ መሰላል ለመውጣት ወደ ኮሪሱ ላይ ለመውጣት መሰላል በየክላሱ ስናስገባ ቤት እናቆሽሻለን። ቤታችንን አሳምረንና አበጃጅተን አንጥፈን ካበቃን በኋላ በዛ ላይ ለመግባት ቤት እናቆሻለን ማለት ነው። መሰላል ይዘን ስንገባ ቤት ያቆሽብናል ማለት ነው። ያንን ይረዳናል ማለት ነው። በኋላ ላይ ማብሪያትና ተካክል በየክላሱ ለመግባት አንገደድም ማለት ነው። ሲቀጥልም ደግሞ ለቤቱ ለኮሪንስ ውበት ውበት ይኖረዋል ማለት ነው። እንደዚህ ነርለን ካስቀመጥን በስነስራ ምሳሌ ቤታችሁ ተሰርቶ እንደዚህ ሙሉ ዝግ የሆነ ካለ የምትሰሩ መሆናችሁ የምታሰሩ ብትጠቀሙት በጣም አሪፍ ነው። ይሄን አሰራር እኔ አሁን አላልፍም። ማንኛውንም ቤት ቢሆን እየቆረኩኝ እንደዚህ እያደረኩ ነው የማልፈው። ጋ አሁን ወጥቼ ከላይ ገመድ እያስተካከልኩ ነው እንደምታየው። ሁሉም ክላስ ላይ ያስተላልፋል ከላይ ሆኖ ማለት ነው። እና ለዚህ ይረዳል እንግዲህ ቤታችንን በጥንቃቄ ነገ ላይ የሚያስፈልገውን ነገር ፊኒሽንግ ስራ ስንሰራ ነገ ላይ ምን እንደሚያስፈልገን ለነገ ቀጣይ የሚያስፈልገውን ቤቱ ነገ ላይ ማድረግ ያለብን ዝግጁ አድርገን መቀጠል አለብን ማለት ነው። ይሄኛ አሁን ሳሎኑ ነው የምታየው። ሳሎኑ ጅብሰም ኮሪ ሰርተነዋል፣ እንደዚህ አልቋል። በጣም በሚያምርና በሚገርም ሁኔታ የሰራ ነው። ጠኑ የሚያምረው ጠርዙን ራሱ ቀጥ አድርገን ነው የሰራ ነው። ግድግዳው እንግዲህ ባለፈ ያያችሁት ግድግዳ ተመልከቱ፣ እንዴት አድርገን እንደሞላ ነው ትክክ አድርገን ቀጥ አድርገን የሰራ ነው። ቃጫ፣ ሰጋቱራ፣ ጅብሰም በጣም ነው የወሰደብን። ወላሂ የምላችሁ በቃ እንደዚህ ቤት ማቴሪያል የወሰደ የለም። እና ምንድነው እዚህ ላይ እንግዲህ አሁን ይሄ እዚህ ቤት ላይ አሁን ያንን ባንነድ የምናደርገው ምንድን ነው፣ እዚህ ጋ ላይ መግቢያ መውጫ ልንተው እንችላለን ማለት ነው። እዚህ ማዕዘን ላይ መግቢያ መውጫ በትንሹ አድርገን ልንተዋለን። ልክ እንደዚች እንደምተዋት ሁኖ መግቢያ መውጫ እንተዋለን። ያ ማለት እዚህ ጋ ላይ መግቢያ መውጫ ስንመለከት፣ ይህን የመሰል ቤት ሰርተን እንደዚህ አእምሮና ተውቦ እዛ ጋ ላይ ክፍተት ነገር ስናይ ለይታ ይደብራል። ለይታ በጣም ነው የሚደብረው፣ በጣም ነው የሚያስጠላው ማለት ነው። እዛስ ጋ የሆኑ ነገር መመልከት ማለት ነው። እንደዚህ ግን ስንመለከተው፣ ወጥ ሆኖ ስንመለከት በቃ ለይታ የማይደብረንም ለቀጣይም ስራ አመቻችተናል ማለት ነው። አሁን ይሄ የምታዩት ማብሪያት አንድ ቦታ ላይ አወጣንም በኋላ ከላይ ወተን ነው የምናወጣው። ከስር አካፍለን ሴንተሩን ሰርተን ስቶክ ምን ያክል ስቶክ እንደሚጠቀሙ እንዳጥማቸው እሱን ተረድተን ከዛ በኋላ ቤቱ ላይ አካፍለን መጨረሻ ላይ ነው እየነደለን ከላይ ወተን ገመዶቹን የምናወጣው። ሁሉም ገመድ ተዘርግቷል። የስቶክ ላይት፣ የጅምላይት፣ የዋናን ፖል፣ የቬንቨርተር አድርገን ሙሉ ዘርግተናል። ያ ማለት ምንድን ነው እንግዲህ፣ ይህንን አሁን ለምሳሌ ከላይ ክፍተት ከሌለው እያወጣን ነበር መሄድ አለብን፣ አደለ ግን፣ እኛ ከላይ ስለምንወጣ ሙሉ ምቹ ስላደረግን የተመቻቸ ስራ ስለሰራን ሙሉ ዝግ ነው፣ የዘጋ ነው። ከዚህ በኋላ ስቶኮቹንም የዋና አምፖልንም ምናምን ሴንተሩን እያየን ከነድልን በኋላ የሚጠቀሙትን የአምፖል መጠን ያክል ከወሰን በኋላ ነድለን ነው ከላይ ወተን የምናወጣው ማለት ነው። እንግዲህ ይህን ስናደርግ ምንድን ነው የምናደርገው? ልክ እንዳሳየኋችሁ ሁሉንም ነድለን ሁሉንም ክላስ መተላለፊያ እነርለታለን፣ ግድግዳው ማለት ነው። አሁን ይሄ ቅድም ያሳየኋችሁ ከዚህ ወደ ሳሎን የሚያስገባ ነው። ከሳሎን ደግሞ ወደ ምኝታ ቤት የሚያስገባው ይህንኛው ግድግዳ ተነሯል። ይሄ ይሄ አሁን ይሄ ግድግዳ ከላይ ነርለነዋል። ልክ እንዳያችሁ ክፍተት አድርገን ነርለናል። ይህንኛው ደግሞ የምኝታ ቤት ነው። እቺ ምኝታ ቤቷ ናት። ከምኝታ ቤት ደግሞ አሁን ወደዚህ የሚያስገባ ወደዚህኛው ክላስ የልጆች ምኝታ ቤት ወይም ደግሞ የሴቶች ሳሎን ማድረግ ይቻላል። ይሄ ቤት ያም እንደዚህ ግርግዳውን እንደዚህ ነርለነዋል። ይሄ ግርግዳ እንደዚህ በዚህ አቋራጭ ተነርሏል። ያ ማለት ምንድን ነው? ይሄ ቤት እንግዲህ አምስት ክላስ ቤት ነው። ስንት ግርግዳ አለን? አንድ፣ ሁለት፣ ሶስት፣ አራት ግርግዳ አለን። አራቱን ግድግዳ ነርለናል ማለት ነው። ልክ ባያችሁት አይነት አሰራር ነርለን አዘጋጅተንለታል ማለት ነው። እንግዲህ የዚህን መግቢያ መውጫ የምናደርገው መጨረሻ ላይ ነው የምንጠቀመው ማለት ነው። መግቢያ መውጫውን በስነስርዓት እንደዚህ አድርገን ሰርተን እናስቀምጣታለን። ማብሪያት መስራት በምንፈልግበት ሰዓት ከላይ ወጥተን መስራት በምንፈልግበት ሰዓት በዛ ክላስ ገብተን ሁሉም ክላስ ላይ ከላይ ማረፍ እንችላለን ማለት ነው። በጣራው ላይ ከላይ ሁሉም ክላስ ማለፍ እንችላለን። ከወዲያኛው ክላስ ገብተን እዚህ የምንፈልገው ክላስ ድረስ በዛ እየተላለፍን እያለፍን እያለፍን በዚህ በሽንቁሩ ሁሉንም ክላስ ማስተካከል እንችላለን ማለት ነው። ልክ እንደ ብሎኬ ቤት ብሎኬ ቤት አሁን ለምሳሌ ከላይ ስለማይዘጋ በአንዱ ክላስ ከተገባ ሁሉም ክላስ ያስሄዳል። ይሄም እንደዛ ማለት ነው፣ መተላለፊያ ስላለው ሁሉም ክላስ ማለፍ እንችላለን ማለት ነው። በአንዱ ክላስ ገብተን ሁሉም ክላስ ማለፍ እንችላለን። ያ ማለት እንግዲህ መሰላል ያልኳቸው አሁን ይሄ ቤት ለምሳሌ እንደዚህ ተነጣጥፏል። ይሄን አንጥፈን ካዘጋጀን በኋላ አሁን መጨረሻ ላይ ብልሽት ቢኖር አንጥተን እዛ ጋ ነው መሰላል የምናቆመው። እዛ ስናቆም እንግዲህ ይሄንን መሰላል፣ ይሄንን የተነጠፈ ቤት ከላይ ስንወጣ ስንወርድ እናቆሽሻለን። ወይም ደግሞ እዚ ጋ ሌላ ቃል ይኖር ይችላል። ያን ዕቃ ማንሳት አለብን። ከዚህ ደግሞ ተነስተን ደግሞ ወደ ሚንታ ቤት ስንሄድ ሚንታ ቤትም እንደዚሁ እዚህ ጋር መተን የሆነ እንደዚህ እናቆሽሻለን ማለት ነው። እንደዚህ ስናደርግ በኋላ ላይ ሰውም እናሸግራለን። ሲቀጥል ደግሞ በቃ ሁሉም ሰው በየክላሱ ማብሪያት የሚያስተካክል ሰው መጥቶ በየሁሉም ክላስ መግባት አይጠበቅበትማ ነው በአንድ ክላስ ላይ ብቻ ገብቶ ሁሉም ክላስ ላይ እንዲተላለፍ፣ እንዲያስተካክል፣ እንዲሰራ ይረዳናል ማለት ነው። ይህንን የምናደርገው ለበኋላ ቀጣይ ላይ ፌርቲውን ጠብቀን በኋላ እንዳያሸግር ለደንበኞቻችን እንዳይሸገሩና እንዳይጨናነቁ አድርገን ስለምንሰራ ነው ማለት ነው። እኛ ጋ እንኳን ከተገናኛችሁና እኛ ስራችሁን የምንሰራላችሁ ቻንስ ካገኛችሁ ችግር የለም ማንኛውንም የሚስተካከል ስራ አስተካክለን እንሰራላችኋለን። ምንም ችግር የለውም። ነገር ግን ከሌላ የምታሰሩ ካላችሁ እንደዚህ በአይነት አሰራር ብታሰሩ በጣም ሐሪፍ ይሆናል ማለት ነው።